ተመልሰናል እሁድን አንድ ላይ ከቻናል ዋን እንቀጥሏል። በርከት ያሉ መሰናዶች አሁንም ይቀጥላሉ። በተከታይነት ደግሞ አቶ ወይም ወይዘሮ የተሰኘውን ዝግጅታችንን ለእናንተ ልናቀርብ ነው። እስቲ ዝግጅቱ ከመጀመሩ በፊት አንድ የተላከለን ቪዲዮ አለ። በሱ መነሻ ሀሳባችንን እናጋራቸዋለን። አይተን እንመለስ። ምንድን ነው ይዘሽ የመጣሽው? ልብስ ነዋ የምዘነጥበት ገዝቼ የመጣሁት ዛሬም ልብስ ብር ያስፈልገናል እንቆጥብ ተባብለን አልነበር እንዴ? አሁንም ልብስ ገዝተሽ ትመጫለሽ? ቆይ እኔ ምለው ማለት ነው እዚህ ቤት ምግብ ብቻ ነው መገዛት ያለበት? እኔ ማማር የለብኝም፣ መዘነጥ የለብኝም። ምን ሆነህ ነው? ቆይ እጭ አሁንስ፣ በፊት የማውቀው ባሌ እንዳምርለት፣ እንድዘነጥለት፣ ቆንጆ እንድሆንለት ነበር የሚፈልገው አሁን አሁን ግን በጣም ግራ እየገባኝ ነው። ልብስ ለምን ገዛሽ? ጭቅጭቅ ነው በቃ። ጉድ እኮ ነው። ግራ ገባኝ። ምንድን ነው ይዘህ የመጣኸው? ፍሪጅ ስጋ ኮይ ጀመጣው ጠብስ እንደምበላ ቢይ የዛሬ አሁን ፍሪጅ ውስጥ የሞላ ስጋ እያለ ሳይበላ ሌላ ስጋ ማምጣት አሁን ተገቢ ነው? ምን ያደርግልሃል? ለምንድነው ግን ሰሞኑን እንደዚህ የምትጨቃጨቂው? እኔ ፍሪጅ ውስጥ ያደረ ስጋ እንደማልበላ ታውቂያለሽ። አሁን ይሄንን ጀምጣው ትልቅ ነገር ሆኖ ነው? አንቺስ ትበይ። ለእንዴን የምገዛውን ነገር ሁሉ አታሳንሽ። ለምን እንደሆነ አላውቅም። ነገሮች ከትዳር በፊት በነበሩበት መንገድ እየሄዱ አይደለም። ከዚህ በፊት እኔ እሷን ለማስደሰት ራሴም ለመደሰት የሚበላም የሚጠጣም የሚለበስም ሌላም ነገር ስገዛ ነገሩ ደስታ ነበር የሚገዛልን። አሁን ግን ለብቻ የማደርጋቸው እያንዳንዱ ነገሮች የሚታዩት እንደ ወጪ ብቻ ነው፣ እንደ ኪሳራ ብቻ ነው። ምን እንደተፈጠረ አልገባኝም። እኔም ደግሞ ግራ የገባኝ አዲስ ነገር አይደለም የማደርገው። መጀመሪያም ሳንጋባ አምራለው፣ እዘነጣለው፣ ልብስ እገዛለሁኝ አሁንም ከተጋባን በኋላ ተመሳሳይ ነገር ነው የማደርገው። ይባስ ብሎ ደግሞ እሱ ራሱ ገዝቶ ያመጣልኝ ነበር። አሁን ግን ከተጋባን በኋላ ልብስ ገዛሽ ጭቅጭቅ ነው በቃ። እስኪ ቤተሰቦች ፍረዱኝ፣ ግራ ገብቶኛል። ፍረዱኝ። ይሄ ለመፍረድ በጣም ወይዘሮች፣ ምን ትላላችሁ? በነገራችን ላይ ብዙ ቤቶች የሚነሱ ይሄ ትዳር ላይ የሚነሱ ነገሮች ግጭትም ይሁን ምንም ብለን ስምንስጠው ግን ብዙዎቻችን ጋር ያሉ ነገሮች ናቸው እና እኔም በምናደዳለው ያሉትን ነገሮች ሳንጨርስ ለምን ሌላ ይዘት እመጣለሁ እላለሁ። እንደዛ ውስጡ ገብቶ ያለቀውን ያለውን ነገር ላይ ላያውቅ ይችላል። ግን ወይ አትጠይቀኝም ወይ በቃ ለምን ይደፋል? ወይ አንዳንድ ሰው እኮ ምንም የማይበላው እኔ ርስ እፈልጋለሁ። በቃ አንዳንድ ጊዜ በጣም ስናደድ ደግሞ የሆነ ወቅት አለን አይደል፣ ትርምስ የምናደርግበት ላይ አጠይቀኝ ሞ ያለውን ነገር ብዬ ሁሉ እነሳ ችላለሁ፣ ግን የመጨቃጨቂያ ርስ ይሆናል ብዬ አላሰብም። ልብሱ ጋር አልመጣሁም ገና፣ ምግቡ ጋር ያው ቅድሚ ያህል ልጁ ሀሳብ የምስማማበትን የእሱ ከሰጠው ሀሳብ እንደ ባልና እንደ ሚስት ይሄ ገቢ ወጪ ማኔጅ የምታረግበት ጊዜ አለ አይደለ? የሆነ በጀት ላይ የምትሆንበት ጊዜ አለ። ገንዘብ መቆጠብ ያለብኝ ጊዜ አለ። እንደዚህ አይነት ሰዓት ላይ የእሷ ልብስ መግዛት ወይ ሳይመካከሩ ያንን ውሳኔ ወስነ ያስፈልገኛል ብላ መግዛቷ፣ እኔም ትንሽ ከልጁ ሀሳብ ጋር እስማማለሁ። በተለይ ደግሞ ተመካክረህ እንደ ባልና ሚስት አሁን ይሄ ገንዘብ የምንቆጠብበት ሰዓት ላይ ነን እያልክ ሄዳ ልብስ ስትገዛ፣ ይሄ ጥሩ ምልከታ ነው ብዬ አላስብም። የእሱም ሊያ እንዳለችው እንግዲህ ቤት ውስጥ የሆነ ነገር እያለ የሆነ ሰዓት ምን አለ መሰለን የሚሰማኝ ማለት ነው የምንጠባበቅበት ሰዓት ይመጣል። ይሄ ፉክክር አትለው ጭቅጭቅ አትለው ምናምን በቃ አንተ የእሱን ጥፋት እሷ የአንተን ጥፋት የሆነ የምትጠባበቅበት ሰዓት አለ። የነገር ወቅት ላይ የነገር ወቅት አለ አለኳ እንጂ ቢነጋገርበት ያን ያህል እንትን አይመስ እውነት የጨዳ ወቅት በሎምን ብቻ የሆነ ጊዜ ላይ አለ የእሱ ስተታጉር ተ ማሳየት የምትፈልግበት አንተ እኮ እንዲህ ስለምታረግ ነው ይሄ የሆነው እና እኛ ከነገሩ ራሳችን ነፃ ለማውጣት ይሄን ያረከው እንደ የሻገተው አንተ ያለው ላይ የገዛ ነው የምትልበት ጊዜ አለ። እና እኔም ያናደኛል። ልብሱ ላይ ግን ስንመጣ እኔ ምንም ችግር የለብኝም። እንደውም የእሱ ጥፋት ነው የሚመስለኝ እኔ። ምክንያቱም ብዙ ጊዜ የምትወቅሱም እብላት ጀምርናት፣ ብዙ ጊዜ እንደው የምትወቅሱን በምንድን ነው እናንተ? ራሳቸውን አይጠብቁም ካገባችሁ በኋላ እንደዚህ ያትሉ ምናምን ነው አይደል? ሁልጊዜ አስቤዛ ቦታ ላይ ተጥደን ዘይትና ከሰዲዘን መግባት አለብን ብዬ አላስብም። ግን እንደ ባልና ሚስት ተመካክረን ይሄ በጀት የምንይዝበት ሰዓት ሲሆን ግን ልብስ በጣም ቅንጦት ይሆናል። ለምሳሌ ብር መቆጠብ አለብን የምትይው ወቅት ላይ የእሷ ልብስ መግዛት እኔ ተገቢ ነው ብዬ አላስብም። እኔ አሁን ከዚህ ብዬ ምረዳው፣ በነገራችን ላይ ይህን ጨምሮ በጣም ማይነር የሆኑ እንደዚህ አይነት ጉዳይ የማያበቁ ጉዳዮች በጣም ብዙ ናቸው። ማለት ለዚህ ለጸብ፣ ለጭጭ የማይሆኑ በጣም በጣም ብዙ አሉ። ከዚህ የሚባሱት በጣም ጥቃቅን የሆኑ በትንሽ ነገር መታለፍ የሚችሉ ተነጋገሩ፣ ሊተራረሩ እና ሊገባባቸው የሚችሉባቸው ማለት ነው። እዚህኛው ቪዲዮ ላይ ስንመጣ ለእኔ ሁለቱም ጥፋተኛ ናቸው። ሁለቱም ትክክል አይደለም የሚያደረጉት። ወይ ደግሞ እልህና የፉክክር ስሜት ያለባቸው ይመስለኛል። አንደኛው አንደኛውም በሆነ ነገር ጥፋት አጥፍቶ ጥፋቱን የመካስና የመሸፈን አይነት ነገር ያለው በዚህ ቪዲዮ መሰረት ማለት ነው። አሁን ይሄ የልብሱ ጉዳይ ልብስ አግባብነት ባለው መልኩ ይገዛ፣ ይዘነጥ፣ ራሷን ጠብቅ የማንም ወንድ አቋም ነው ይመስለኝ ለእኔ ግን ቅድም እንዳልሹ የበጀት ጉዳይ አለ። ከዛ ከበጀት ውጭም ባይሆን ይሄ ኤክስትራቫጋንስ ብለን አላስፈላጊ ወጪ ብለን የምንመድባቸዋሉ አይደል። በእንደዚያ ብሩም ቢኖር አላስፈላጊ ሊሆን ይችላል። እና ከዛ አንግል የእሷ ታባክነውን ብር ተነጋግሮ መፍታት ይችላሉ። መጨቃጨቅ የሚጠበቅባቸው አይመስለኝም። የእሱም እንደውም ትንሽ እኔ የእሱ ዞሮ ዞሮ እንግዲህ አሁን ልጆች ኑሮ ኑሮ አናውቅም። ግን ቢመጣም ስ ያልሚበ አትሊስት የጋራ ነው የግል ነገር አለ እሱ የመጣው የሚበላው ነገር አይደለም። ይዞ የመጣውን ስጋ ሁለቱም ነው የበሉት። ስለዚህ ከራስ ጋር አታሽመንት ያለውና ከራስ ጋር ቀጥተኛ የሆነ ነገር አልሰራም። እሱ ለእኔ እንደሚገባኝ ማለት ለጋራ የሚሆን ማዕድ ነው ያመጣው። ቢቀመጥም ለሌላ ቀን ሊሆን ይችላል። እንደዛም ሆኖ ግን ቤት ውስጥ ያለ ነገር ተጨማሪ ሆኖ መምጣቱ ውስጠት ሊሆን ይችላል። ግን መጣ አለ እኮ ምናምን ተብሎ የሚታለፍ ጉዳይ ነው እንጂ አይመስለኝም እኔ ሁለት ነገር ነው የማየው እዚህ ትዳር ውስጥ የመጀመሪያው እንደ ባለ ትዳር ልክ ሊጋቡ ሲሉ አቅደው እንደተጋቡት በህይወታቸው ውስጥ እቅድ የሚባል ነገር የለም የሆነ ነገር አስበዋል ምናምን ግን ያንን ተመካክረው የተስማሙበት ነገር ያለ አይመስለኝም ሁለተኛው ደግሞ ትልቁ ነገር ሁሉም ለራሳቸው ነው የሚገዙት ፍቅር ደግሞ ሲሆን እሱ ለሷ እሷ ለሱ እሱ ሲመጣ ለሷ እሷ ስትመጣ ለሱ እየሆነ ምንም። አሁን ፍቅር ምንም ሳይጠብቁ የሚሰጥ ነገር ነው። ስለዚህ እሷ እንድትዘንጥ በቻለው እሱ ቢሰጣት ደስተኛ ያደርጋታል፣ በጣም እሷም ደግሞ እንደዛ እሱ ይብላልኝ ምናምን ፍሪጅ የማይቆይ እንዴት ይበላል ብላ የቻለችውን ብታደርግ ኖሮ የበለጠ እንትን አሪፍ ይሆን ነበር ቤታቸው። እኔ ግን ከስንቴ ጋር የምስማማው የጸብር ሲሆናሉ አይሆኑ በጣም ብዙ የሚያጨቃጭቁ ትዳር ላይ የማያግባቡ በጣም ብዙ ነገሮች አሉ። ከዛ አንጻር ይሄን ሚዛን ላይ ስታስቀምጠው ምንም ነው ግን እኔ ልብስ ገዛሽ፣ እኔ ማለት እንትናችንን ኢኮኖሚያችንን ዝቅ ያደርገዋል ምናም ተብሎ ባጀት ተጠብቆ የሚገዛ ነገር ነው ብዬ አላስብም። ልብስ አሉ እኮ እንደሱ አይነት ከፍተኛ ነገር የምሰጣቸው አሉ፣ ግን አንዳንድ እግረ መንገዷን ሄደ። አሁን እንዳየነው ቀሚስ ነገር ነው የገዛችው መሰለኝ። እኔ ለምሳሌ በነገር ላይ ዝም ብዬ ነው እንጂ በሱ የፈረድኩት እንደሱ ነኝ። የሌላ ነገር ልገዛ ወጥቼ ልብስ ተሸክሜ ልገባ ይችላል። ግን ከምን አንጻር አየሁት መሰለሽ? አሁን ለምሳሌ ቤት ውስጥ በጣም የሚያስፈልጋቸው የሚቆጥቡበት የሚመካከሩበት የሆነ ነገር ሊኖር ይችላል ቅድሚያ ሊሰጠው የሚገባ ነገር እና ደግሞ፣ ሁሉ ነገር አንጻራዊ ነው አይደል? እንደ ቤታችን ነው ልብስ። የሆነ ቤት ምንም ቀላል ነገር ሊሆን ይችላል። የአንድ ቀሚስ ዋጋ ደግሞ የሆነ ቤት በጣም ብዙ ሊሆን ይችላል። ና ምናልባት እነሱ ለመግዛት ያሰቡት ፕላን ያደረጉት ያቀዱበት ቅድሚያ ሊሰጠው የሚገባ ነገር እያለ እሷ ከዛ አስቀድማ ልብስ ከገዛች ፍኮርስ ትዳሩ ላይ ተጽዕኖ ያመጣል ብዬ አስባለሁ። እነሱ መሀል የማየው ነገር ግን እኔ ከተደረገው ነገር በላይ እልህ ነው፣ ሁለቱ ጋር እልህ አለ። እሱ ለምን እንዲያደረገ እሱ እንደዚህ ስላረገ እኔ ሳልገዛማ የሚል እልህ አለ። እንዳለችው ደግሞ መጨረሻ ላይ ከትዳር በፊት እሱ ነበረ እንደውም ልብስ የሚገዛልኝ። ይሄ ነገር በጣም ብዙ ትዳሮች ላይ የምናስተውለው ነው። ከትዳር በፊት ልብስ ይገዛሉ፣ ምን ይላሉ፣ ይንከባከባሉ። ልክ ትዳር ውስጥ ከገባችሁ በኋላ እንኳን ልትገዙ ያስንገዛ እንኳን ጠረብ አለብኝ ነገራችን ነው ማለት ነው። ነው ደሞ መረዳት ያለብን ነገር ብዙ ባሎች ክፍተትና መግዛትም ይፈልጋል። አሁን ለምሳሌ በየትኛው ሁኔታ ከሚያምርብኝ ሚስቴ የሚያምርባት ደስ ይለኛል። ምክንያቱም መጀመሪያ እኔ ፈለስቲን ፕሬሽን ሊሆን ይችላል የምታየው ቀጥሎ እሷነች ምትታየውእና ሰዋትሻ የምታደርግ ደስ ይለኛል ይሆናልና ትክክለኛው አስተሳሰብ እና እሱን ነገር ማድረግ አብዛኛው ወንድ የሚጠላው አይመስለኝም። አብሮ መሄድ ሲፈልግ እሷን አድምቆ ነው እንጂ እሷን አደብዞ ብዙ መሄድ በጤነኛ አይምሮ ያለ አይመስለኝም። ግን ምንድን ነው በጣም ብዙ የሚይዙ ነገሮች ይኖራሉ። በህይወት ቅድሚያ መሰጫቸው ነገሮች ይኖራሉ። የአቅም ጉዳይ ይኖራል። አሁን እዛ ጋር ባለው ሁኔታ ግን ከዛ እንግል የተመዘዘ ይመስለኛል የእሱ የመኮንኛ ሀሳብ መነሻ ማለት ነው። ምክንያቱም ብዙ የሚያስቀድሟቸው ጉዳዮች አሉ። እንደገና ደግሞ እነኛ ሁኔታዎች ባሉበት አጋጣሚ ውስጥ እሷ ድንገት ልብስ ትገጣለች፣ ያለ ቅድ፣ ያለ ፕላን። ችግር የለውም ኖሮ ብዙ ነገር ቢደረግ፣ ግን ካላቸው አቅምና ካላቸው የኖሮ ሁኔታ ጋር በተሳሰረ ጉለታቸው እንዳይሰፋ እሱ ካለው ስጋት ይመስለኛል የሚሞግታት። ከዛ ውጪ እንዳልነው ያሉበት የእልህ ወቅት ስለሆነ እሱ የእሷ ልብስ መግዛት ይታየዋል፣ እሷ ደግሞ ቤት ውስጥ ምግብ እያለ ተጨማሪ ምግብ መግዛቱ ይታያታል፤ እንጂ ሁለቱም ጋር ሚዛን ላይ ብናስቀምጣቸው ተመሳሳይ ነው ጥፋት ነው ያሉት። ግን እኔ በትዳር ብቻ ሳይሆን በማንኛውም የእኔ መርህ ማለት ነው በማንኛውም የህይወት ህይወት ውስጥ እኔ ለእኔ የሚባል ነገር አንድ ሰው ካለ በቃ ከማንም ሰው ጋር ሊስማማ ይችል እንኳን ከትዳር አጋሩ ጋር። ስለዚህ እኔ ከሚል ይልቅ ለሱ እኔ ከሚል ለሱ ቅድሚያ የምንሰጣቸው ነገሮች ይኖራሉ። የነሱም አሁን የፀብ መነሻ አሁን ይሄ የሚሆን ነው ወይ ይላል መሰለኝ አይደል? በንግግሩ መሀል ላይ አሁን ይሄን የምትገዥበት ጊዜ ነው ጊዜው ነው ቅድሚያ ሊሰጡት የሚገባ ነገር አይደለም ነው እንጂ ለምን ለበስሽ ለምን ዘነትሽ አይመስለኝም። እና እንደዚህ አይነት ነገሮች ደግሞ በቃ ልክ ነው፣ በእሱ ሳይድ ሲሆን ልክ ነው ብዬ ነው ማስመዘነት አለባት መልበስ አለባት። ማንም ወንድ ሚስቱ ያን ስታደርግ ማየት የማይፈልግ የለም። ግን ቅድሚያ አይደለም ወይ ኦፍኮርስ በቃ ቅድሚያ የምንሰጣቸው ነገሮች አሉ። እሱ ግጭት ሊሆን ይችላል። ያን ያልነሱ ባገነኑበት ደረጃ ላያጋጭ ይችላል ግን ያ ነው። አብዛኛው ነገር አይ ቲንክ ቁጭ ብለው ቢያወሩ የሚፈታ ይመስለኛል። ለማንኛውም አቶ ወይም ወይዘሮ ከሐዋሳ የተላከልን የባለትዳሮች እንግዲህ ቤት ውስጥ ያልተስማሙበት ጉዳይ ነው። እኛ ይህንን የመሰለንን ሀሳብ ሰተናል። እናንተም ደግሞ የማን ሀሳብ ሚዛን ደፋ፣ የባል ወይም የሚስት? ምክንያቱም እንሸልማለን፣ ሽልማት አለው። ሀሳባችሁን በሰማንያ ሁለት ሀያ ስምንት ላይ ስጡን። ሌሎች ደግሞ በቤት እንዲህ ትንንሽ ጉዳዮች ሊሆን ይችላሉ፣ ማያስማሙን፣ የተለያየ ሀሳቦች የሀሳብ ልዩነቶች ይኖራሉ ና ላኩልን ይሄ ነገር አላስማማንም። እስኪ ቻናል ዋን እሁድን አንድ ላይ ቤተሰቦች ዳኙን ብላችሁ ላኩልን። እንዳኛለን፣ እንሸልማለን። ዝግጅታችን ይቀጥላል አሁንም በያላችሁበት